ከንጋቱ 11 ሰዓት ጀምሮ ከባድ ትንቅንቆች በመካሄድ ላይ ናቸው። በሸዋ የመንዝ ቀጠና ከባድ አውደ ውጊያ ውሏል። በጎንደር ጋይንት ጨጭሆ የፋኖ ኃይሎች ታላቅ ድል አስመዝግበዋል። ንፋስ መውጫ ሆስፒታል በቁስለኛ ተሞልቷል። የጎንደርና የወሎ ተዋሳኝ ገዢ መሬት ሙሉ በሙሉ በፋኖ ኃይሎች ተይዘዋል። በወሎ ቤተ አማራ አፍላ ውጊያዎች ተቀስቅሰዋል። ዝርዝር መረጃው ቀጥታ ከግንባር ይቀርባል። ሽመለስ አብዴሳ የሚመሩት የኦህዴድ ብልጽግና ክልላዊ አስተዳደር ለሁለተኛ ዙር የጦር መሳሪያ ግዢ መፈጸሙ ተሰምተዋል። ክልሉ ከውጭ ሀገራት ብቻ ሳይሆን ከመከላከያም አብላጫውን የጦር መሳሪያ ግዢ እንደፈጸመ መረጃዎች ያሳያሉ። በሌላ በኩል በኦህዴድ የተረኝነቱ የክብር ዘቦች የተመራው ሚስጥራዊ ድርድር ከሽፏል። በእነኚህ ወታደራዊና ፖለቲካዊ መረጃዎች ዙሪያ ሰፋ ያለ የመረጃ ትንታኔ አዘጋጅተናል። የፋኖ ኃይሎች ተከታታይ የማጥቃት ዘመቻዎችን ተከትሎ የታችኛው መንግስታዊ መዋቅር በመፍረስ ላይ ነው። የአገዛዙ ባለስልጣናት ካድሬዎች ከምደባ ቦታቸው በመኮብለል ላይ ናቸው። የብልጽግና ጦርና የፋኖ ኃይሎች በየራሳቸው ኬላ በኮብለላ ላይ ያሉ ባለስልጣናትና ካድሬዎችን እየያዙ ነው። ይህም ሌላኛው መረጃችን ነው። ላለፉት ሶስት ዓመታት ከ8500 በላይ የአማራት ተፈናቃዮች የተጠለሉበት ጊዜ መጠለያ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 ውጊያው ከሁለት ወረዳዎች ለከበባ ከተንቀሳቀሰው የብልጽግናው ሰራዊት ጋር የተካሄደ መሆኑን አፋሀድ ሸዋ ጠቅላይ ግዛት እዝ አስታውቋል። በሸዋ ጠቅላይ ግዛት ከመንዝ ቀያ ወረዳ ዘመሮ ከተማ እንዲሁም ከመንዝ ላለ ወረዳ ወገሬ ከተማ በሁለት ግንባሮች በሌሊቱ ለከበባ የተንቀሳቀሰው የብልጽግና ሰራዊት ከአጼ አምደጽዮን ኮር የምኒልክ ክፍለ ጦር የፋኖ ኃይሎች ጋር ከባድ ውጊያ ማድረጉ ታውቋል። ኮሩ በግንባር መረጃው እንደገለጸው የፋኖ ኃይሎች ከበባውን ሰብሮ በመውጣት የመልሰው ማጥቃት እያካሄዱ ነው ብለዋል። ከዘመሮ ከተማ ወደ ክምር ድንጋይ የተንቀሳቀሰው የመቶ አስራ ሁለተኛ አየር ወለድ ክፍለ ጦር በዚህ አውደ ውጊያ ከባድ ዋጋ ሲከፍል ማርፈዱን አጼ አምደ ጽዮን ኮር ገልጸዋል። በሌላኛው ግንባር ከወገሬ ከተማ ተነስቶ አድማሱን በማስፋት የወረዳውን ንዑስ ከተማ ወደ ሆነችው ወደ ጦል ከተማ ከተንቀሳቀሰው የአገዛዙ ሰራዊት ጋር የፋኖ ኃይሎች እስከ እኩለ ቀን ድረስ ውጊያ እያደረጉ መሆኑን ኮሩ በላከው የአውደ ውጊያ መረጃ ገልጸዋል። ከንጋቱ 11 ሰዓት ተኩል ላይ ጀምሮ በሁለቱም ግንባሮች እየተካሄደ ያለው ውጊያ ተጠናክሮ ቀጥሏል ያለው የግንባር መረጃው የአገዛዙ ጦር ሞርተር ጨምሮ ዙ 23ና ሌሎች የቡድን መሳሪያዎች ወደ ከተማው አከታትሎ በመተኮስ ላይ ቢሆንም በቆረጣ ውጊያ በተለይም 112ኛ የአየር ወለድ ክፍለ ጦር በርካታ የአገዛዙ ሰራዊት መደምሰሳቸውን በውጊያውም የፋኖ መልሶ ማጥቃት አቅም የታየበት እንደሆነ አፋሀድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ከግንባር ባደረሰን መረጃ አመላክተዋል። ይህ በእንዲህ እንዳለ በሸዋ ቀጠናዎች ከወረዳ ጀምሮ የታችኛው መንግስታዊ መዋቅር መፍረሱን ተከትሎ ካድሬዎች ወደ ደብረ ብርሃን ከተማ በመኮብለል ላይ ናቸው። ከሰሞኑ በሸዋ ይፋት ጣርማ በር አራት የብልጽግና ካድሬዎች በኩብለላ ላይ እያሉ በፋኖ ኃይሎች ኬላ መያዛቸው ተሰምተዋል። ፈርማስ ተመልካቾቻችን ተጨማሪ አፍ ላይ ውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከወደ ውጊያ ሜዳው እንደሚከተለው ያቀርብልናል። በተመሳሳይ እንግዲህ ወደ ወሎ ጋሸና ቀጠና በማምራት ላይ የነበረ እንግዲህ ከሰሞኑ ወደዚህ ቀጠና ለማምራት ከጎንደር መስመሩን አድርጎ ሲንቀሳቀስ የነበረው የአገዛዙ ሰራዊት ከፍተኛ ምት እያረፈበት የሚገኝ ቦታ ጨጭሆ አካባቢ ይገኛል። እንግዲህ በዚህ በጨጭሆ የሚንቀሳቀሰው አፋሀድ ጎንደር ጠቅላይ ግዛት እዝ በተለያየ ጊዜ የደፈጣ ምት በማድረግ በአገዛዙ ሰራዊት ላይ ከፍተኛ ምት እያሳረፉበት ይገኛሉ። በዛሬ ደግሞ በተለየ መልኩ ከ11 ሰዓት ጀምሮ ቦታውን በመዝጋት በአገዛዙ ላይ ከፍተኛ ምት አሳርፈውበታል። እንግዲህ የአንበሳው ጋይንት ክፍለ ጦር ማለትም አፋር ጎንደር ጠቅላይ ግዛት ህዝብ 26 ኮር አካል የሆነችው የአንበሳው ጋይንት ክፍለ ጦር የተውጣጡ የተለያዩ ሻለቆች በጨጮሆ ላይ ከፍተኛ አውደ ውጊያ እያደረጉ ይገኛሉ። አውደ ውጊያው አሁንም በዚህ ዜና የሚንጠላቀርበት በሰዓትም እንደቀጠለ ሲሆን፣ እስካሁን ባለን መረጃ እንግዲህ ከሶስት በላይ አምቡላንስ ሙትና ቁስለኛ ወደ ጋይንት እያመላለሰ መሆኑና እንደዚሁም ወደ ወሎ የሚያደርገው እንቅስቃሴ ሙሉ በሙሉ የተገታበትና የሰራዊቱም ወደ ንፋስ መውጫ ከተማ እየሸሸ መሆኑን ከቦታው ያገኘነው መረጃ ያመላክታል። እንግዲህ በጎንደር በተለያዩ ቦታዎች ላይ ከሰሞኑ በርካታ ወረዳዎችን ነጻ ያወጡት ሁለቱም እንግዲህ የአፋ ባሃ ሰሜን አማራ ቀጠና፣ እንደዚሁም አፋሀድ ጎንደር ጠቅላይ ግዛትስ በርካታ ወረዳዎችን ነጻ ማውጣት ችለዋል። በወሎም እንግዲህ በርካታ ቦታዎችን፣ ከተሞችን ነጥቀው ህዝብ እያስተዳደሩ የሚገኙት ሁለቱም እዞች በተለያየ ቦታ ላይ ግዛታቸውን አጠንክረው ይገኛሉ። አድማጭ ተመልካቾቻችን እንግዲህ አጠቃላይ የነበሩ የውሎ የአውደ ውጊያ መረጃዎችን በምሽቱ ዘገባችን ይዘን የምንመለስ ይሆናል። የእነሽመልስ ጦር መሳሪያ ግዢ ወታደራዊ መረጃ። ሽመልስ አብዲሳ የሚመሩት የኦህዴድ ብልጽግና ክልላዊ አስተዳደር ለሁለተኛ ዙር የጦር መሳሪያ ግዢ መፈጸሙ ተሰምተዋል። መጀመሪያው ዙር የኢትዮጵያ ምድር ባቡርን በመጠቀም የጦር መሳሪያ ኮንቴነሮችን ከጅቡቲ ወደ ክልሉ አስገብተዋል። በሁለተኛው ዙር ደግሞ የእርሻ ትራክተርና ከዘጠኝ በላይ የጸጥታ ኃይል አደረጃጀት አሉኝ በሚል የመከላከያን ሚና በመተካት የጦር መሳሪያ ግዢ መፈጸሙን የሚጠቁሙ መረጃ ወጥተዋል። አንድ ክልል ከውጭ አገራት መሳሪያ ማስገባትም ሆነ መግዛት ባይችልም ከመከላከያ ተቋም በላይ ሆኖ ክልሉ ግዢ መፈጸሙ የትይዩ ሰራዊት ግንባታውን ያሳያል ተብሏል። እውነቱ በተረኝነት መንፈስ የጦርነት ፖሊሲ ከሚያራምደው ኦህዴድ ብልጽግና የሚጠበቅ ቢሆንም በክልሉ ደረጃ የጦር መሳሪያ ግዢ መፈጸም አሳሳቢ ነው ተብሏል። ክልሉ ከውጭ አገራት ብቻ ሳይሆን ከመከላከያም አብላጫውን የጦር መሳሪያ ግዢ እንደፈጸመ መረጃዎች ያሳያሉ። 52 ከመቶ ከመከላከያ ቀሪውን የዘንባባ ስምንት በመቶ ግዢ ደግሞ ከውጭ ስለመፈጸሙ ወታደራዊ መረጃዎች ያሳያሉ። ይህ ክልሉ ምን ያክል ራሱን እንደ ሉዓላዊነት እንደቆጠርና የኦህዴድ ብልጽግና የመጨረሻ ምሽግ እንደሆነ አመላክተዋል። አማራን ትጥቅ ብቻ ሳይሆን ቀበቶውን እናስፈታለን በሚል በእብሪትና በጥላቻ መንፈስ በህዝቡ ላይ ጦርነት የከፈቱት የኦህዴድ ገዢዎች በእርግጥም የአማራ ልዩ ኃይልን አፍርሰው የኦሮሞ ልዩ ኃይልን በመገንባት የአጥፊነታቸውን ጥግ በማሳየት ላይ ናቸው። በአማራ ላይ የዘር ማጥፋት ዓላማ ያለውን ጦርነት ከከፈቱ ሶስተኛ ዓመታቸውን በያዙበት በዚህ ወቅትም ከወንበር ጠባቂው መከላከያ ሰራዊት ጋር አቀናጅተው ወደ አማራ ሕዝብ ያዘመቱት የኦሮሞ ልዩ ኃይልን ጨምሮ ሌሎች አደረጃጀቶችን የዋናው መከላከያ ትይዩ አካል እንዲሆን እየሰሩበት ይገኛል። ወታደራዊ መረጃዎች እንደሚያሳዩት የነሽ መለስ አስተዳደር በቅርቡ ወደ አማራ ክልል ካስገባው የኦሮሞ ልዩ ኃይልና ገዳ ኮማንዶ ተጨማሪ ኃይል ለማስገባት በማሰልጠን ላይ ይገኛል። በተለይም የፋኖ ኃይሎች ያደረጉት ያለው መጠነ ሰፊ ማጥቃትን ተከትሎ ጦርነቱ ከክልሉ ይወጣል የሚል ስጋት ግምገማ የያዙ መሆኑን ተከትሎ ጦርነቱን በአማራ መሬት መጨረስ የሚል ወታደራዊ ስሌት ይዘው እየሰሩ እንደሆነ ስልጠናውና ትጥቁ እየተሟላ ያለውም ለዚሁ ዓላማ እንደሆነ መረጃዎች የጠቆሙት። በነሽ መለስ ህገ ወጥነት ከፍተኛ የሆነ የጦር መሳሪያ ግዢ ተፈጽሞ መሳሪያውም እየተከፋፈለ ያለው ለክልሉ ልዩ ኃይል፣ ለገዳ ኮማንዶ፣ ለመደበኛ ፖሊስ፣ ለሚሊሻ፣ ለረጲኦላ፣ ለጋቸና ሲርና እና በየመንደሩ እንዲሰለጥኑ ለተገደዱ የመንግስት ሰራተኞች ጭምር ነው። እንደ መረጃው ለመደበኛ ፖሊስና ለሚሊሻ እንዲሁም ከዛ በታች ላሉ አደረጃጀቶች ከመከላከያው በተገዛው የጦር መሳሪያ የማስታጠቅ ስራ ሲሰራ ለልዩ ኃይሉና ለገዳ ልዩ ኮማንዶ ደግሞ ብረት ለበስ ተሽከርካሪዎች እንጭ ጨምሮ ዘመናዊ የነፍስ ወከፍና የቡድን እንዲሁም ሞተረኛና ከባድ መሳሪያዎችን ከውጭ እንደሚያስመጡ ነው። በሌላ በኩል ሽመልስ አብዲሳ የክልሉን ወቅታዊ የሰላምና ጸጥታ ጉዳይ ለመገምገም ስብሰባ በመሩበት መድረክ ላይ ለተሳታፊዎች እኔ የኦሮሞ ዋርካኔ ማለታቸውን ዞብል ፖስት ዘግቧል። ሽመልስ ዋርካነታቸውን የገለጹት በእርሶ ክልላዊ የአስተዳደር ዘመን የኦሮሞ የፖለቲካ ልሂቃን ከፍተኛ መከፋፈል ውስጥ ገብተዋል፣ የሕዝባችንም አንድነት አደጋ ላይ ወድቋል ለሚለው ጥያቄ በሰጡት ምላሽ ነው። እንደ መረጃ ምንጩ ትንተና ሽመልስ በዚህ የግምገማ መድረክ ላይ በኦሮሞ ታሪክ የመመራውን መንግስት ያክል የኦሮሞን ጠላቶች ያንኮታኮተ የለም፣ ለኦሮሞ ወጣት የስራ እድል የፈጠረ፣ የኦሮሞን ባህል ያሳደገና ኦሮሚያን በብልጽግና ጎዳና ያስቀመጠ ማንም የለም ሲሉ ተደምጠዋል። በክልሉ አጠቃላይ የሰላምና ፀጥታ ጉዳይ ተገምግመው ጥያቄና ትችት ሲነሳባቸው የተበሳጩት አቶ ሽመለስ ከላይኛው እስከ ታችኛው ያለው የክልላችን አመራር ከኔ ጎን ካልቆመ ኦሮሞ በጠላቶቻችን እጅ መልሶ ይወድቃል፣ ከዚህ ቀደም ከደረሰብን የከፋ በደል ይደርስብናል ሲሉ ለማስፈራራት ሞክረዋል። በስብሰባው ላይ ለተነሱ ሀሳቦች ሰፊ ማብራሪያ የሰጡት ሽመልስ ከሶማሌ፣ ሲዳማና አማራ ክልሎች ጋር ያሉብንን የግዛት ጥያቄዎች ተራ በተራ እየፈተናቸው የማንሄድ ከሆነ 50 ፐርሰንቱን የኦሮሞ መሬት ልንነጠቅ እንችላለን የሚል ማስፈራሪያና ማስጠንቀቂያ ዘል ሀሳብም መሰንዘራቸው በዘገባው ተመላክተዋል። ይህ በእንዲህ እንዳለ ሚስጥራዊ ድርድሩ መክሸፉ ተሰምተዋል። በየትኛውም ሰዓት ስልጣን ከእጁ እንደሚወጣ የገመገመው የኦህዴድ ብልጽግና ስጋት በመጨመር ላይ ነው። በጨነቀው ጊዜ ምሽግ ያደረገው ኦሮሞን ስልጣን ልነጠቅነው ና ኦሮሞ መንግስትን ጠብቅ ከሚለው ቅስቀሳ ጎን ለጎን ለኦነግሸኔ አመራሮች ሽማግሌ በመላክ በሚስጥር የተደረገው ድርድር ሳይሳካ ቀርቷል። በጉዳዩ ላይ የወጡ መረጃዎች እንደሚያጠናክሩት የኦህዴድ ብልጽግና ባለስልጣናት ስልጣን ከእጃችን እየወጣ ነው ና የወንድም አማቾች ደም መፋሰስ ይቁም በሚል ፈሊጥ ከኦነግሸኔ ጋር ሚስጥራዊ ድርድር አድርገዋል። ከነ ጃል መሮ የጫካ ኃይል ጋር የተደራደሩት ኦህዴዶች በውጤቱ እንዳልተደሰቱ ታውቋል። እነ ጃል መሮ ከያዙት ቀጠና ውጪ አዲስ መስፋፋት እንዳያደርጉ፣ ከክልሉ የብልጽግና ኃይል ጋር ፊት ለፊት እንዳይዋጉ የክልሉ አስተዳደርም ይህንን እንደሚያደርግ በመግለጽ የመከላከያና የክልሉ ልዩ ኃይል ለቋቸው በወጣው ቦታዎች ላይ ተተክተው በብልጽግና መዋቅር ሹመት እንደሚያገኙ በድርድሩ ተነግሯቸዋል። የነጃል መሮ ምላሽ ግን ለነፃነት የምናደርገውን ትግል ለእኛ ተውት። ጊዜ ለመግዛትና ለስልጣናችሁ ማስጠበቂያ እቅድ ጠራችሁን እንጂ ነገ ምን ልታደርጉን እንደምትችሉ እናውቃለን። የምንዋጋውም የዞንና የወረዳ ሚሊሻ ኃላፊ ለመሆን አይደለም ማለታቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። በምላሹ የተደናገጡ ተደራዳሪ የኦህዴድ ብልጽግና ባለስልጣናት ፋኖና የአማራ ብልጽግና አብረው እየሰሩ ባሉበት በዚህ ወቅት እናንተ ለምን ከኛ ጋር አትሰሩም በሚል ብስጭት ከእውነት የራቀ መረጃ ቀርበው ለማሳመን ያደረጉት ሙከራም እንዳልተሳካ በመረጃው ላይ ተመላክተዋል። የአማራ ብልጽግና ባለስልጣናት የዘር ማጥፋት አላማ ያለውን የኦህዴድ ብልጽግና ጦርነት ቀኝ እጅ ሆነው የሚያስፈጽሙ እንጂ ከፋኖ ጋር አብረው የሚሰሩ እንዳልሆነ ከነሽ መለስ በተቃራኒው የተሰለፉ የኦሮሞ ኃይሎች የሚያውቁ መሆኑ የነፍጠኛ አበረብን ትርክቱ ገዢ አጣ መስለዋል። ጄኔራል ኃይሉ ጎንፋን ጨምሮ ሌሎች የቀድሞና የአሁኑ የኦህዴድ ቁልፍ ሰዎች በተሳተፉበት ይህ ድርድር በወንድማማቾች መካከል የሚፈስ ደም ይቁም በሚል ሀሳብ የተካሄደ መሆኑ ታውቋል። ሚስጥራዊ ድርድሩ ተካሂዶ ሸፉ በፊት በኢሊሊ ሆቴል በተካሄደው ስብሰባ ላይ የብልጽግና ውድቀት አይቀሬ ስለመሆኑ በግምገማ ስለታወቀ ይህን ስልጣን የጫካው ታጣቂ ኃይልና በከተማው ያኮረፈው በውጭ የሚገኘው የኦሮሞ ፖለቲካ ኃይል እንዲታደግ አቅጣጫ መቀመጡን መዘገባችን ይታወሳል። የባለስልጣናቱ በፋኖ መያዝና የተፈናቃዮቹ ካምፕ ወታደራዊ ማሰልጠኛ መሆን መነጋገሪያ ሆነዋል። የብልጽግና የዘር ማጥፋት ዓላማ ያለውን ጦርነት በማስፈጸም ላይ ያሉት የብአዴን ባለስልጣናት በፋኖ የፍተሻ ኬላ በቁጥጥር ስር ውለዋል። በምስራቅ አማራ ቀጠና በአፋብሃ አጼ ምኒልክዝ የንጉስ ሚካኤል አሊኮር ባደረገው ፍተሻ የተያዙት እነዚህ የብአዴን ባለስልጣናት ሽሽት ላይ እንደሆነ ታውቋል። ራሳቸውን ደብቀው ሊያመልጡ በሽሽት ላይ የነበሩት ባለስልጣናቱ መዳረሻቸውን ደሴ እንዳደረጉ ነው ከመረጃው የተመላከተው። ባለስልጣናቱ አርሶ አደር የሚል መታወቂያና ለሕክምና ና የሚሄዱ እንደሆነ የሚገልጽ የድጋፍ ደብዳቤ አሰርተው ለማምለጥ ሲሞክሩ የፋኖ ኃይሎች ከህብረተሰቡ በደረሳቸው ጥቆማ በቁጥጥር ስር እንደዋሏቸው አስታውቀዋል። ለወትሮው በመከላከያ ታጅበው ይንቀሳቀሱ የነበሩት ባለስልጣናቱ መከላከያ ባላጀባቸው ጊዜ የሞት ስጋት አጥልቶባቸው ከቦታ ቦታ መዘዋወር ስለማይችሉ በእንዲህ አይነት የውርደት መስመር ተገኝተዋል ያሉት የፋኖ ኃይሎች ወንበር ጠባቂው መከላከያ ወታደራዊ ካምፑን ሲለቅ አብረው ስለሚለቁ ተንከራታች ሆነዋል። ነገር ግን በ ዝብ ጥቆማ መያዛቸው ይቀጥላል ብለዋል። በተለይም በወሎ ቤተ አማራ ፋኖ ያስመዘገበውን ወታደራዊ ድል ተከትሎ በርካታ የብአዴን ባለስልጣናት ቢሮ ዘግተው የጠፉ ሲሆን የቀሩትም ህዝብን መምራትም ሆነ ከቦታ ቦታ መንቀሳቀስ አቅቷቸዋል። በዚሁ ቀጠና የብልጽግናው መከላከያ ሰራዊት አመራሮችን ወደ ቦታቸው ለመመለስና በፋኖ የተያዙ ከተሞችን መልሶ ለመያዝ በሚል የአምስት ቀናት አጭር ወታደራዊ ዘመቻ ማዘዙ ተሰምተዋል። የሌሊት ዘመቻዎች እና ጸረ ሽምቅ ኦፕሬሽን የሚል ስያሜ የተሰጠው ይህ አጭር ዘመቻ በተመሳሳይ ሰዓት በተመሳሳይ ቦታ ይፈጸማል ተብሏል። በሌላ መረጃ በአዴን በሀብሩ ወረዳ የሚገኘው ጃራ የተፈናቃዮች መጠለያ ካምፕን ወደ ወታደራዊ ማሰልጠኛ ቀይሮ ሚሊሻ ማሰልጠኑ ትልቅ አደጋ ፈጥረዋል። በዚህ የተፈናቃዮች ካምፕ በነበረ ቦታ የቶክስ ልምምድን ጨምሮ መደበኛ የመሰረታዊ ውትድርና ስልጠና እየተሰጠ ሲሆን በካምፑ ዙሪያ ምሽጎች መሰራታቸው ድርጊቶቹን የከፋ የጦር ወንጀል አድርጎታል። ከምስራቅና ምዕራብ ወለጋ ከሆሮ ጉድሩና ከቄለም ወለጋ ዞኖች እንዲሁም ከቤንሻንጉል ጉሙዝ በአገዛዙ በግፍ ተፈናቅለው በጃራ መጠለያ ካምፕ ላለፉት ሶስት ዓመታት በአስከፊ ችግር ውስጥ የቆዩት 8539 ተፈናቃዮች ከወታደራዊ ሰልጣኞች ጋር የሀገር ባንድ ዳስ መኖራቸው ይበልጥ አስግቷቸዋል። በተጨማሪም ዙሪያውን የተሰሩ ወታደራዊ ምሽጎች አገዛዙ ሆነ ብሎ ሰብአዊነትን ምሽግ እንዳደረገ አመላካች ነው ተብሏል። በሰብአዊነት ላይ የሸፈተው አገዛዙ የተፈናቃዮች ጊዜ መጠለያ ወታደራዊ ካምፕ ማድረጉ፣ ዙሪያውን ምሽጎችን ቆፍሮ መቀመጡን በተመለከተ በዓለም አቀፍ ማህበረሰብ የማጋለጥ ስራ እንዲሰራ ጥሪ ቀርበዋል። በመጨረሻም ኢትዮጵያና ሀገር ወዳድ ኢትዮጵያውያን ልዩ ሐዘን ላይ ናቸው። ታላቁ የሀገር ዋርካ ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ማረፋቸው ከእስልምና እምነት ባሻገር ያሉ በአብሮነት የሚያምኑ ሀገር ወዳድ ዜጎችን ጭምር አሳዝኗል። በሃይማኖት አስተምሮ ለልጆቻቸው ኖላዊ ከሚባሉት መልካም አባቶች፣ የሰብአዊነት ምሳሌ ከሆኑት ጥቂት አባቶች መካከል አንዱ የሆኑት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ አርፈዋል። ሀጂ ዑመር በእምነታቸው የከበሩ በአባትነታቸው ብዙዎችን ያፈሩ በእውቀታቸው ብዙ የቸሩ ልዩ አባታዊ ገጽታና ስብዕና ያሳዩ ታላቁ የሃይማኖት መምህርና አባት ህልፈተ ህይወት በርካቶችን አሳዝነዋል። በመካከለኛው ምስራቅና ሩቅ ምስራቅ ሀገራት በእስልምና ትምህርት በሊቃውንትነታቸው በተለያዩ የሊቃውንት ጉባኤያት ተገንተው በእውቀታቸው የተመሰከረላቸው ሙፍቲ በብልጽግናው አገዛዝ ተገፍተው የእድሜ መጨረሻቸውን በቅሬታ ማሳለፋቸው ይታወቃል። አብይ አህመድ በቤተመንግስቱ ጠርቶ በአደባባይ ምሎ ክህደት ፈጽሞባቸው የማምሻ እድሜያቸውን በቅሬታ ያሳለፉት ሀጂ ኡመር እድሪስ በኢትዮጵያ እስልምና ተቋማዊ አበርክቶ ግማሽ ክፍለ ዘመን የሚጠጋ ሲሆን መጅሊሱን ተቋማዊ ለማድረግ ከሰሩት ስራ ባሻገር በኢትዮጵያ ሃይማኖታዊ መከባበሮች እንዲኖሩ እሴት ላይ ያተኮሩ አባታዊ ምክሮችን በመስጠት ሰው ሁኑ በሚለው የዘወትር ምክራቸው ከእስልምና እምነት ውጪ በሆኑ በብዙዎች ልብ ውስጥ ገብተዋል። እኒህ አባት ከወሎ ቤት አማራ ወዳ አዲስ አበባ መጥተው ከቀዳማዊ ኃይለስላሴ ዘመን ጀምሮ ላለፈው ግማሽ ክፍለ ዘመን በርካታ ሃይማኖታዊና ሀገራዊ ፋይዳ ያላቸው ጉልህ ተግባራትን አከናውነዋል። ከታንክና ባንክ ወደ ቤተ እምነት የዞረው ኦህዴድ ብልጽግና ቀጥታ ከቤተ መንግስት በመራው የመፈንቅለ መጅሊስ ሰለባ የሆኑት አባት በመላ ኢትዮጵያውያን ልብ በክብርና በሞገስ ይታወሳሉ። በእምነት አባትነት ከነበራቸው በረከትና አበርክቶ በተጨማሪ በሀገር ወዳድነታቸውና በርህሩህ አባታዊ ግብራቸው የአማራን ህዝብ የ የሞራል ልዕልና በማሳየትም ይዘክራሉ። ሙፍቲ በመጨረሻ ቃላቸው አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል፣ ሌሊት እንቀልፍ የለኝም፣ ለሁለት ሰዓታት ብተኛ ነው፣ ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጨርሰው? በጣም ያሳስበኛል፣ ያስለቅሰኛል ሲሉ መናገራቸውን ቤተሰቦቻቸውን ዋቢ በማድረግ ተዘግበዋል። ሙፍቲ ሌሊት እንቅልፍ የለኝም ያሉላት ኢትዮጵያ በደም እየታጠበች ያለችው በእርሳቸው ላይ መፈንቅለ መጅሊስ በፈጸመው ኦህዴድ ብልጽግና መሪነት እንደሆነ አደባባይ ላይ የተሰጠ እውነታ ነው ታላቁ የሀገር ዋርካ ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ሰው ሊገፋ ሊሰደድ ሊገደል ሊናቅ ሊወገዝ በፍጹም አይገባም አላህ ልዩ ፍጥረቴን ክብሩን ጠብቁ በማለት አዟል በሚለው ንግግራቸው ጣቢያችን በክብር ይሸኛቸዋል ለሰላምና ለአብሮነት አገልግሎታቸውም እናመሰግናል እናገናቸዋለን ክቡራትና ክቡራን ቤተሰቦቻችን ለእኩለ ቀን የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ለባይ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር